በራችሁ ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድ ጓደኞቼ በቀደም በሰራውላችሁ ቪዲዮ ሁላችሁም ደስተኞች ነበራችሁ፣ እንዲሁም ደግሞ ትክክል ነሽም እያላችሁ የነበረ ከውጭ ሀገራት በምትመጡ ሰዓት ምን እቃ ማምጣት አለባችሁ ምን የለባችሁም በሚል ርዕስ ከእናንተ ጋር ጠር ያለች ቪዲዮ ለእናንተ ሰሮች ሼር አርጌላችሁ ነበረ። ለእናንተ ይጠቅማችኋል ብዬ ስላሰብኩ ነው። ብዙ ልጆች በማይሆን ምክንያት ወይም ደግሞ በማይሆን ነገር ገና ለገና ኢትዮጵያ መጥተው ይልመዱ ይኑሩ ምናምን ሳይታወቅ ገንዘባቸውን እቃ ላይ በማስቀመጥ በተለይ ህገ ወጥ ሆነው ደግሞ እቃ እየገዙ እያጠራቀሙ ይጃዛ ቤት የሚያስቀምጡ ብዙ ልጆች አውቃለሁ። ከዛ በኋላ በሆነ አጋጣሚ ህገ ወጥ ስትሆኑ፣ ምንጊዜም በምትወጡ ሰዓት እንያዛለን ብላችሁ ማሰብ መቻል አለባችሁ። ከተያዛችሁ፣ ያ እቃ የትኛውም ሰው እርግጠኛ ነኝ ገንዘብ አውጥቶ ካርጎ አድርጎ ለእናንተ ላይ እልክላችሁ ይችላልኝ ማለት ነው። ስለዚህ በተለይ ህገ ወጥ የሆናችሁ ልጆች በጣም ጥንቃቄ ማድረግ ያለባችሁ ምንም አይነት እቃ እየገዛችሁ ኢጃዛ ቤት አታስቀምጡ፣ ወይም ደግሞ ጊዜያዊ የምትሰሩበት የማዳማችሁ ቤት አታስቀምጡ። ምክንያቱም ለእናንተ ያ ሊጠቅማችሁ አይችልም። እግዚአብሔር ያድር። ሰውና ስት ወጪ ሱቅ ትያለሽ ምናምን ትያለሽ። እንግዲህ አልያዝም ልውጣ ብለሽ በምታስብ ሰዓት አይታወቅም። ምክንያቱም ህገ ወጥ ተውኖ ሲኖር እንዴት እንደሆነ አውቃለሁኝና በጣም ከባድ ነው። ብዙ ልጆች እኔ በነበርኩበት ሰዓት በጣም ብዙ ልጆች የቤት እቃቸውን አሁን አንዳንድ ሰዎች እንደውም ቤት ሞልተው ህገወጥ ሆነው ራሱ ሹጋ የሚከራዩ እና ከዛ በኋላ ደግሞ ሰዎችን ሰብስበው የሚያኖሩ ሰዎች አውቃለሁ። እና ያቺ ሴት ተይዛ እኔ ሙሉ ቤት እቃዋና በጣም የተለያዩ እቃዎቿን ትታ እስር ቤት ለተወሰነ ለአመት ምናምን ነገር ገብታ አስታውሳለውኝ። እና አሁን ላይ ዱባይ ነው የምትኖረው እና ብዙ ዘመር ነበራት እውነታውን ለመናገር፣ እና እነሱም ሊልኩላት አልቻሉ ምናምን። እና በጣም ህገወጥ የሆናችሁ በተለይ ጥንቃቄ አድርጉ። ምንም አያስፈልጋችሁም። ህገወጥ ከሆናችሁ ገንዘብ ማግኘት ትችላላችሁ፣ የምትፈልጉትን መስራት ትችላላችሁ። እና ጥሩ ገንዘብ ማግኘት ስለምትችሉ በተቻላችሁ አቅም ጊዜያችሁን መጠቀም አለባችሁ። በቃ ወረዴ አንድ ሰው ህገወጥ ከሆነ እውነቱን ለመናገር ገንዘብ ያገኛል። ጥሩ ደሞዝ ትቀጠራላችሁ፣ ታገኛላችሁ። በዛን ሰዓት ተጠቅማችሁ ገንዘባችሁን አጠራቅማችሁ ወደዚህ ብትመጡ ይሻላል ብዬ ነው የማስበው። ስለዚህ ለእናንተ የሚጠቅማችሁ ነገር ይሄ ነው እና በተጨማሪ ደግሞ አሁን አንዳንድ ልጆች ኢትዮጵያ ከገባችሁ በኋላ ዩቱብ መስራት ትፈልጋላችሁ። ዩቱብ ለመስራት ከፈለጋችሁ በመጀመሪያ ነገር የምታረጉት እዛው ሀገር እያላችሁ መጀመር አለባችሁ፣ መለማመድ አለባችሁ፣ ከሰዎች ጋር መታወቅ መቻል አለባችሁ። ከዛ አገራችሁ ከገባችሁ በኋላ ለየት ባለ መንገድ ትገባላችሁ ማለት ነው። መጀመሪያ ታውቃችኋል፣ ሁለተኛ ደግሞ ጥሩ ትሄዳላችሁ ማለት ነው። ስለዚህ ለእናንተ በጣም አስፈላጊ ነው ብዬ የምነግራችሁን ነገር ልንገራችሁ። ፓወር ባንኮች ያስፈልጋችኋል። ፓወር ባንክ በነገራችን ለሁለት ሶስት ራሳችሁ አስፈላጊ ነገር ነው። የትኛውም ቦታ ላይ መብራት ይጠፋል፣ አንዳንድ ቦታ ልትንቀሳቀሱ ትችላላችሁ። ፓወር ባንክ ወሳኝ ነው። እንደገና ደግሞ ራውተር፣ ራውተር ማለት ተንቀሳቃሽ የኢንተርኔት የሲም ካርዷ ማስገቢያ እሷ ጥሩ ጥሩ ቴሌ ስልክ። እንደገና ደግሞ ይሄ ሴልፊ ስቴኩ ይሄ የቲክቶክን ታውቁት ከሆነ መስታወት እንትን መብራት ያለው ትልቁ እናንተ ጋር በጣም ረካሽ ነው። አሁን እሱ እሱ ችግር የለውም። አሁን ስትመጡ ሶስት ሻንጣ ይፈቀድላቸዋል። ሁሉም ሻንጣ ላይ ከፋፍላችሁ ማስቀመጥ ትችላላችሁ። ለዚህ እርግጠኛ ነኝ ቀረጥ እንደማይከፈላ እርግጠኛ ነኝ። ለምን በዚህ ምንም በደንብ አድርጋችሁ እናንተ ብቻ ካሸጋችሁት በኋላ እዛ ውስጥ ማስገባት ማስገባ ትችላላችሁ። ይዛችሁ መምጣት ትችላላችሁ ማለት ነው። እዚህ በጣም ውድ ነው። አሁን ይሄ መስታወቱ የቲክቶኩ በጣም ውድ ውድ ነው እዚህ ማለት ነው። እና በተጨማሪ ሌላ ነገር ደግሞ አሁን ላፕቶፕ ብታመጡ በጣም ይጠቅማችኋል። ያው ከቀረጥ ጋር ካያያዝ ነው ቀረጥ ያስከፍሏችኋል ነው እንጂ፣ አሉ በጣም ሊጠቅሙ የሚችሉ ነገሮች አሉ። በእርግጥ እዚህ ከመጡ በኋላ ለእናንተ በጣም ሊጠቅማችሁ የሚችል አሁን ለምሳሌ ምን ልበላችሁ፣ እዛ ሲኖር ያለውን እቃና እዚህ ያለው እቃ በተለይ በኤሌክትሮኒክስ ምናምን ልዩነት አለው እና አሁን ቲቪኔ ለምሳሌ ቲቪ ገዛው ቲቪ ገዛሁኝና ቦርዱ ተቃጠለ ተባለ። ስካይ ወርዝ ምናልባት መርካቶ ይኖራልኝ አርባ ሁለት ነው አርባ ሶስት እንጃ አለ ተብያለሁ። ነገር ግን እዛ የተሰራ ስሪት ስለሆነ እዚህ ሊኖር አይችልም ተብዬ በጣም ብዙ ፈልግ ያለው አጥቻለሁኝ። ስለዚህ አሁን እናንተ እንደዚህ እንደዚህ አይነት ነገሮች አያስፈልግም፣ አገራችሁ ላይ መግዛት ትችላላችሁ። የቤት እቃም እንዳለ አያስፈልግም ሲጀምር መግዛትም። እኔ አሁን ለእናንተ በጣም ወሳኝ ነው ብዬ የምላችሁ እነዚህ ነገሮች ናቸው። ዩቱብ በተለይ መስራት የምትፈልጉ ልጆች ሴልፊ ስቴኮች ያስፈልጓችኋል። ሴልፊ ስቴክ አሁን ሁለት አይነት አሁን መጀመሪያ ወጣ ወጣ ስትሉ እንደዚሁ ራሳችሁ ለማስታወሻ ፎቶ የምትነሱባት ሴልፊ ስቴኳ ስልካችሁ ቁጭ አድርጋ እንደገና ደግሞ ቪዲዮ ለመስራት የዩቱብም ሆነ የቲክቶክም ሆነ የፈለጋችሁትን ደግሞ ይሄ ሴልፊ ትልቁ መብራት ባለመብራቱ እናንተ ጋ በጣም ረካሽ ነው። እሱን ብታመጡ እኛ ጋ በጣም ተወዷል። አሁን ወደ ሰባት ሺ ምናምን ገብቷልኝ እና እናንተ ጋ በጣም በቀላሉ ማግኘት ትችላላችሁ። ይህን ይህን ነገር መግዛት አለባችሁ። በተጨማሪ ደግሞ ዋናው በተለይ ዩቱብ የምትሰሩ ልጆች ዩቱብ መስራት የምትፈልጉ ልጆች የሚያስፈልጋችሁ ነው እየነገርኳችሁ ያለው። እነዚህ ከተሟሉላችሁ ከዛ ችግር የለውም። በስልካችሁ ቪዲዮችሁን ትሰራላችሁ። አንዳንዴ መብራት በማይኖር ሰዓት ፓወር ባንካችሁን ትጠቀማላችሁ ማለት ነው። ከዛ በተጨማሪ ደግሞ በቀደምም ብየዋለሁ፣ ለእናንተ ሊጠቅም የሚችለው ወርቅ ነው። ወርቅ ነው እንጂ የሚጠቅማችሁ ሌላ ነገር አይደለም። እቃ ምን ሊሰራላችሁ? እቃ ምንም አይጠቅምም። እግዚአብሔርን ነው ምላችሁ እቃ እኔ ነግራቸዋለሁ። የተጠቀምኩት ካርጎ ከምንድነው? ከቀረጥ ነፃ ስለሆነ ብቻ እንጂ እኔ ቀረጥ የምከፍል ቢሆን ይህንን ሁሉ እቃ እኔ በዛን ሰዓት ሰርቼ ያገኘሁት ሳንቲም ሁሉ ለቀረጥ አይበቃኝም ነበረ። ነገር ግን ነፃ ስለሆነ ቻንሱን ተጠቅም ያምጥቻለሁ እና አያስፈልግም። የምትፈልጉትን ነገር አገራችሁ ላይ ማግኘት ትችላላችሁ። ስለዚህ ሞልተዋልኝ እና እናንተ በጣም ጥንቃቄ ማድረግ አለባችሁ የሚያስፈልጋችሁን ለራሳችሁ። አሁን ለምሳሌ ሴቶች ማለት ነው፣ አሁን መዘነጥ ከፈለጋችሁ ምናምን፣ ምናልባት ሂውማን ሄር ብታመጡ ይሄ ምንም ማለት አይደለም። አንድ ሁለት አሁን ውጭ ሀገር በጣም ረካሽ ነው እውነቱን ለመናገር በጣም ርካሽ ነው። ሳውዲ አረቢያ የምትኖሩ ልጆችም እኔ ገዝቼ ባላውቅም ማዳሜ ትገዛ ነበረ። እኔ አለመግዛቴ ይገርመኛል። ማዳሜ ስትገዛ እቃት አለው በጣም ርካሽ ነው። ዱባይ ያላችሁም ርካሽ ነው። ኢትዮጵያውን አርባና ሰላሳ ሺ ብር ገብቷልኝ። እዛ ግን በእርግጠኝነት እስከ አምስት መቶ ሪያል እስከ አምስት መቶ ድርሃም ይገኛል ያለምንም ጥርጥር። አምስት መቶ ድርሃም እንደው ቢመነዘር አሁን በእኛ ስንት ብር እንደሆነ እናንተ አሰቡት። እና አሁን ለሴቶች መዘንጥ አሁን ይሄ እንምላችሁ መታችሁ መዘንጡበት ችግር የለውም። ከዛ ውጭ ግን ይሄ ልብስ የገለመሌ መቼም ስትገዙት የነበረ ልብስ ይኖራችሁ ይሆናል እንግዲህ ብዬ አስባለሁ። እና ኮተት አታብዙ፣ ብልጭልጭ አታብዙ፣ ይሄ የሚቀባባ ነገር አታብዙ፣ ዲኮር አታብዙ። በቃ ስትመጡ በራሳችሁ እኔ በጣም ዲኮር ሲበዛ በጣም ነው የምጠላው። ዲኮር አያስፈልግም። ለእናንተ ብልጭልጭ ነገር አያስፈልጋችሁም። ከውጭ እንደመጣችሁ እራሱ መታወቅም የለባችሁም ሳይለንት ሆናችሁ ደብዝዛችሁ ነው መግባት ያለባችሁ እዩኝ እዩኝ ብላችሁ በኋላ ደብቁ ደብቁ ነገር ሊመጣ ይችላልኝ ከባድ ነው አሁን ላይ እና ይሄንን ነገር ማድረግ አለባችሁ ብዬ ነው የማስበው እና ብዙ ልጆች እዩኝ እዩኝ እያሉ ነው አሁን ደብቁኝ ደብቁኝ እያሉ ብዙ ልጆች በሶሻል ሚዲያ ሲያለቅሱ የምናየው እናንተ ደግሞ ጎብዛችሁ ጠንከራችሁ መስራት መቻል አለባችሁ ብዬ ነው የማስበው። የአረብ ሀገር ሴት በብዙ ነገር ትጎዳለች። በጣም በብዙ ነገር ራሷን ጎድታ ራሷን እንደሻማ ሻማ ቅርጣ የምትለፈው የምታገኘው ሴት ናት። የማከብራት ሴት ናት የእውነት ለመናገር፣ እኔ ስላለፍኩበት ምናምንም ሳይሆን ኑሮ የሚያቀው ሰው ያቀዋል። እዛ የምትኖሩ ልጆች ታውቁት አላችሁ እኔም ኖሬበታለሁ። እና አሁን ለሌላ ሰው ባወራ ምንም ኖርማል አድርገው ነው የሚያስቡት፣ ግን እዛ ቦታ ላይ ሆኖ ያየው ሰው ግን ያቀዋልኝ፣ እንዴት ስራ እንደሚሰራ። ለሰከንድ እኳ አንዳንዴ አንቀመጥም እኮ ልጆች የቁም ሳጥን ልብስ የገለብጡት ተው ማለት እየፈለጋችሁ ማነቅ እየፈለጋችሁ ያንን ልጅ አታረጉትም። ለምን ከባድ፣ እናንተ ባይታወር ናችሁ። እዛ ጋር የሄዳችሁት አንድና አንድ ለገንዘብ ነው። አለቀ። ገንዘባችሁን ሴ ማድረግ መቻል አለባችሁ። አገራችሁ ላይ የምትፈልጉትን ማድረግ ትችላላችሁ። ገንዘብ ካለ ችግር የለው፣ በቃ ገንዘብ ካላችሁ የምትፈልጉትን መግዛት እየቻላችሁ የአረብ ሀገርን ወይም ደግሞ የውጭ ሀገርን ብልጭልጭ ምን ያሰበስባችኋል የሚጠቅማችሁን ነገር ነው የነግሬያችኋለሁ ከዛ ውጭ እኔ ምንም ይጠቅማችኋል ብዬ አላስብም ምን ብዙ አይነት እቃ ሞልቷል እዚህ አይናችሁን ፍዝዝን የሚያደርገው ግብቻ ገንዘብ አሁን ላይ ገንዘብ ነው የረከሰው ገንዘብ ረክሷል ከምላችሁ በላይ ረክሷል አይገልጸውም ረክሷል በጣም ስለዚህ እንደዛ ነው ማድረግ ያለባችሁ። እኔ ሊጠቅማችሁ ይችላል ብዬ ስላሰብኩኝ ነው፣ ምክንያቱም እቃ ሀገራችሁ ላይ መሞልቶ የምትፈልጉት አይነት ነገር ሞልቶ፣ እዛ ድረስ ነው የተሸክማችሁ መምጣት ለእኔ አይታየኝም። ለእናንተ እንደውም ትርፉ ድካም ነው፣ አያስፈልግም። ከቻላችሁ ገንዘባችሁን ብታመጡ ጥሩ ነው ብዬ አስባለሁ። እንደመጣችሁም ደግሞ ተንደርድራችሁ ስራ አትጀምሩም ብያችኋለሁ። መጀመሪያ ማየት አለባችሁ። እዚህ ቦታ ላይ ቆያለሁ አልቆይም ምናምን። አንዳንዶቻችሁ ደግሞ ለመምጣት ውስጥ በቃ ለመምጣት ምንም መወሰን ያቃታችሁ ሰዎችም አላችሁ። ለመምጣት ምንም። አሁን ለምሳሌ የዛሬ ዓመት የመጨረሻ ቁርጥ ነው ሄዳለሁ ትላላችሁ። ያመ ሲመጣ ደግሞ አይ ትንሽ ልስራ እንደገና ትንሽ ልጨምር ትላላችሁ ይመጣል እያላችሁ እያላችሁ እስኪ እንደው በፈጣሪ ኮመንት ላይ ጻፉልኝ። አስር ዓመት የሞላችሁ ሰዎች የላችሁም? ትኖራላችሁ አስር ዓመት ከዛም በላይ ነገ ዛሬ ነገ ዛሬ። ምናልባት እኔ እንደሚመስለኝ መወሰን ያቃታችሁ ነገር አንድና አንድ የምታገኙት ሳንቲም ተቀጥራችሁ የምትሰሩበት ቤት ጥሩ ክፍያ ካለው ያንን ገንዘብ ነው እናንተ ማግኘት የምትፈልጉት። ግን እውነቱን ልንገራችሁ ጓደኞቼ፣ እኔ መጣሁኝ ማርያምን ገንዘብ በጣም ስቆጥር የነበርኩ ሰው ነኝ። መጣው ገንዘብ ካጣው የሆነ ነገር ሆናለው፣ የሆነ ነገር አልነበረ። የእውነት ነው የምላችሁ፣ ገንዘብ አይደለም የሚያኖራችሁ። እንደው ገንዘብ ስላገኛችሁ ስላጣችሁ አትኖሩም፣ የእውነት ለመናገር ወይም ደግሞ አትሰደዱም። ገንዘብ እዚህ ጋር ጥሩም ጠቃሚም ነው አጥፊም ነው እውነቱን ለመናገር ነገር ግን እናንተ ራሳችሁን አሳመናችሁ፣ ማንኛውም ሰው እንደሚኖረው እኖራለሁ ብላችሁ ካሰባችሁ በትንሽ እዬ ሳንቲም መኖር ትችላላችሁ። በትንሽ ግዴታ ብዙ ስላለሽ አይደለም አንዳንዴ አሁን ባንካችን ባዶ ሲሆን የሚጨንቀን ሰዎች እንኖራል። ለምን እንዲህ የሆነ ነገር በሆነ የሆነ ነገር፣ አንቺ ዛሬም ብቻ ኖሪ፣ ስለ ነገ ለፈጣሪ ስጭ፣ አለቅ። ራስሽን አሳምነሽ እኖራለሁ ብለሽ ካልሽ መኖር ትችያለሽ ኢትዮጵያ ውስጥ። አይ ምኞትሽ ብዙ ከሆነ እቅድሽ ብዙ ከሆነ ገንዘብ ካጣው ሞት አለው ገንዘብ ካጣው ታነቃለሁ ያልሽ ብዙ ሰበብ አስባብ የምታበሽ ከሆነ ኢትዮጵያ ውስጥ አንቺ አንድ ወር አትቀመጭም። ታብጃለሽ በጭንቀት። ግን ተረጋግተሽ መኖር አለብኝ አለቀ። ከራስሽ ጋር ታወርያለሽ። በመጀመሪያ እንደመጣችሁ ቤተክርስቲያን ሱባኤ መውሰድ አለባችሁ። ተረጋግታችሁ እዛ ራሳችሁን ማዳመጥ፣ ገንዘባችሁ ይባረክላችኋል። የምትሰሩት ነገር ሁሉ ይባረክላችኋል። በመጀመሪያ ማለት ነው። ልክ እንደተንደረደራችሁ መታችሁ ቦይፍሬንድ ያላችሁ ከዛ ሰው ጋር ተንጠልጥላችሁ ጭፈራ ቤት እንደገና ደግሞ የሆነ ፕሮግራም የሆነ ቤት እንዴት ተከራይታችሁ ስራ ለመስራትም ከሆነ ተንደርድረሽ እዛ ውስጥ መግባት ሳይሆን በመጀመሪያ ብዙ የናፈቀሽ ነገር አለ። ሀገርሽ ላይ ጥለሹ ስትሄጂ ብዙ የናፈቀሽ ነገር አለ። አንድ የሚናፍቀን የነበረው እምነታችን ነው። ቤተክርስቲያን ሄደን ራሱ በእርግጥ በየአካባቢው አሁን ላይ አለ በየምንኖርበት ሀገር ግን እኔ በእኛ ሰዓት ያ ነበር የሚናፍቀን። ስለዚህ በመጀመሪያ ራሳችሁን ዝግጁ ማድረግ መቻል አለባችሁ። ከዛ በኋላ ሁሉም ነገር ይስተካከላል ማለት ነው። ለራሳችሁ ትልቅ ዋጋ መስጠት አለባችሁ። ጠንካሮች መሆን መቻል አለባችሁ።